ደንብ ቁጥር 162 ህዝባር 2016 የአዲስ አበባ ከተማ አስተዳደር የተሻሻለ የከተማ መሬት ሊዝ ደንብ ነው። ብርሃነ ከበደ ባላለውን በመሬት ልማት በመሬት ማትና አስተዳደር ቢሮ የሊዝ አፈጻጸምና ክትትል ቡድን መሪ ነኝ። በደንብ ቁጥር 162 2016 ዋና ዋና ተልእኮዎቻችን ጋር እዛም ምን ይላሉ ከህግ ጋር ተጣቅሰው የሚለውን በተወሰነ መልኩ ለማብራራት እሞክራለሁኝ። ይሄ ደንብ በ2016 መጋቢት ወር ነው ጸድቆ የወጣው እና ይሄ ደንብ መነሻው የሊዝ አዋጁ 721/2004 የማስፈጸሚያ ህግ ነው ቋም በፊት የነበሩት የማስፈጸሚያ ህጎችን አሻሽሎ አሁን ተግባራዊ ሆኖ እየተገለገልንበት ያለን ማለት ነው። ስለዚህ በዚህ ደንብ አንቀጽ አምሳ አራት ስለ በሊዝ የሚተዳደሩ ቦታዎችን በተመለከተ የአገልግሎት ለውጥ የሚካሄድበት አግባብ ነው የሚገልጸውና እዚህ ላይ በሊዝ ጨረታ የተገኙትን በውድድር በገበያ ዋጋ የተገኙትን ይዞታዎች፣ ነባር ይዞታዎችና በሰነድ አልባ ወይም ከህግ አግባብ ውጭ በተያዙ ይዞታዎችን የሚገለገሉበት እና በማበረታቻ የተሰጡትን የሚገለገሉበት በሁለት ከፍሎ ያያል። እነዚህ ከማበረታቻ ውጭ በነባር ይዞታ በሰነድ አልባ እና በጨረታ የተገኙ ይዞታዎች የአገልግሎት ለውጥ ማድረግ ሲጠበቅባ ሲፈልጉ ወይም ሲጠበቅባቸው መጀመሪያ ቦታው ላይ የፕላን ዞኒንግ ለውጥ የማያስፈልገው መሆኑ ከፕላን ጋር የሚጣጣ መሆኑ ይረጋገጥና ከዛ በኋላ ቀጥታ አገልግሎት ለውጥ የሚያገኙበት በክፍለ ከተማ ደረጃ በተዋቀረው ተቋማችን ነው። በቅርንጫፍ ጽሕፈት ቤቶች እነዚህ የዋጋ ለውጥ የሌላቸው እና በቀጥታ የአገልግሎት ዋጋ ከፍሎ የሚስተናገዱ ናቸው። በሁለተኛው ዘርፍ የተለዩት በማበረታቻ የተላለፉ ይዞታዎች ማለትም በሽልማት በድርድር በምደባ በእጣና በማህበር የተላለፉ ወይም በሪል ስቴት ያው ምደባ ማለት ነው። እሱም የተላለፉ ይዞታዎች ከተማ አስተዳደሩ ለተፈለገው አገልግሎት አላማ ኑሮት እነዛ አገልግሎቶች በከተማው የሚፈጥሩት ማህበራዊና ኢኮኖሚያዊ አስተዋጽኦ መሰረት በማድረግ በመበረታቻ ዋጋ ወይም በዝቅተኛ ዋጋ እላፊ ተጠቃሚ በከተማው ያለውን ችግር ለመቅረፍ በሚያስችል መልኩ መንግስት ኮሚትመንት ወስዶ የሚያስተላልፋቸው ይዞታዎች ናቸው። እነዚህ ይዞታዎች በሂደት አገልግሎት መውጥ አገልግሎት መለወጥ ከፈለጉ በቅድሚያ ቢሮ ቀርበው ለቦታው የአገልግሎት ለውጥ መጠየቅ አለባቸው። ቅይጥ ሊሆን ይችላል፣ ወደ ንግድ ሊሆን ይችላል፣ ወደ ኢንዱስትሪም ወደ ሌላ የሚጠይቁት አገልግሎት ከፕላኑ ጋር ስለመጣጣሙ መጀመሪያ እናረጋግጣለን። ያን ከሆነ በኋላ አሁን ባለው ወቅታዊ የሊዝ ጨረታ ዋጋ ሁሌ በወቅቱ ባለው አማካይ የጨረታ ዋጋ ስሌት ተሰልቶ ከስፋታቸው ጋር በማባዛት ሰላሳ ፐርሰንቱን በቅድሚያ ከፍለው ቀሪው በሀያ ዓመት አመት እንዲፈጽሙ በየአመቱ በሀያ ዓመት ተከፋፍሎ ክፍያውን እንዲፈጽሙ በማድረግ ይህንን ሲስማሙና ሲከፍሉ የሊዝ ውላቸውና ካርታቸው ተስተካክሎ ለሚፈልጉት አገልግሎት እንዲለወጥ ይደረጋል። እንግዲህ እስካሁን ድረስ በሀገራችን ሶስት የሊዝ አዋጆች ነው ያሉት። የመጀመሪያው 271/97 ከዛ በኋላ 721/2004፣ አሁንም በሂደት ያለ የማሻሻያ እንትን አለ። እስካሁን ድረስ እነዛ ሶስት የሊዝ አዋጆች ይህንን የአገልግሎት ለውጥ በተመለከተ ጠንቅቀው ያስቀመጡና መተግበር እንዳለበት የሚገልጹ ናቸው። ስለዚህ ይሄ ማለት የመጀመሪያ ሊዝ 89 በሚጸድቅበት ሁኔታ ስለ አገልግሎት ለውጥ ህግጋት አስቀምጦ ነበር ማለት ነው በ97 ሲሻሻልም ይሄንንን አልሻረም፣ አጠናክሮ ቀጠለው። በ2004 ሲሻሻልም አሁንም የአገልግሎት ሎ በምን አግባብ መሆን አለበት የሚለው ስርዓት አስቀምጠውን ይሄደው የማስፈጸሚያ ህጎቻችን ደግሞ ይሄንን አዋጅ ለማስፈጸም እስከወጡ ድረስ ዝርዝር አሰራሮች አፈፃፀሞችን ይዘው እንዲተገበሩ ወጥተው በዛ አግባብ እየተገበርነው ነው። ስለዚህ አሁን በከተማችን በብዛት እየሄድንበት ያለ ነው በማህበር በእጣ በተለያዩ የማበረታቻ በሽልማትም በማበረታቻ ቦታ ተሰጥቷቸው፣ ነገር ግን ይህንን ቦታ በራሳቸው ጊዜ ወደ ንግድና ሌሎች አገልግሎቶች ቀይረውት እየተጠቀሙበት ይገኛሉ። ስለዚህ ይህንን እየተጠቀሙበት ያለው መጠቀም ፕላኑ እስካልከለከላቸው ድረስ የሚችሉ ሆነው ግን በህጉ መሰረት በደንብና በአዋጁ መሰረት ተገቢውን ግዴታቸውን ተወጥተው አገልግሎት ማስተካከል እንዳለባቸው ተነግሮ ይሄ ወደ ተግባር የተገባበት ያለበት ሁኔታ ነው ያለው። ከህግ አግባብ ውጪ አገልግሎት መቀየር የለባቸው አስፈቅደው ሲቀይሩ፣ ቅድም ባልኩት መሰረት መጀመሪያ አገልግሎትን ይጠይቃሉ። የተጠየቀው አገልግሎት ከፕላን ጋር የሚጣጣም መሆኑን እናጣራለን። የፕላን ዞን ለውጥ የማይፈልግ መሆኑን እናጣራለን። ይህንን የሚጣጣም ሆኖ ከተገኘ የአገልግሎት ለውጥን ለማድረግ የምንጥልባቸው ግዴታ ወቅታዊ አማካይ የሊዝ ጨረታ ዋጋ መነሻ በማድረግ ስሌቱ ይሰራል። ከዛ ስሌት ውስጥ 30 ፐርሰንቱን እንዲከፍሉ ተደርጎ ቀሪው በ20 ዓመት እንዲያጠናቅቁት እናደርጋለን። ይህ ማለት መኖሪያ ከተሰጣቸው መኖሪያ እያለ ግን ወደ ንግድ መቀየር እንደሚፈልጉ መጥተው ጥያቄ ሲያቀርቡ የሚከፈል ነው። ነገር ግን በህግ አግባብ ይህንን ጠይቀው ሂደቱን ሳይከተሉ በራሳቸው ጊዜ አገልግሎቱን ቀይሮ የሚጠቀሙ ሰዎች አሉ። እሱን በተመለከተ ደግሞ የአዋጅ 162ዝባር 2016 አንቀጽ 54 አንቀጽ አምስት ላይ በግልጽ ያስቀምጣል። ይህንን ሆኖ ሲገኝ ከህግ አግባብ ውጭ ወይም እውቅና ከተሰጠው ተቋም ፍቃድ ውጭ አገልግሎትን ለውጦ ከተገኙ ግንባታ የግንባታ ዝርዝር ዋጋ ካለው የጸደቀ ግንባታ ፈቃድ እና ቢል ኦፍ ኳንቲቲ ካለው ከሱ አንድ ፐርሰንት። ይህ ሳይገኝ ሲቀር ደግሞ አሁን ባለው ወቅታዊ የሊዛ አማካይ ጨረታ ዋጋ ስፋቱ ተሰልቶ አንድ ፐርሰንት እንዲቀጡ ይደረጋሉ። ይህ ማናቸውንም ማለት ነው። ስለዚህ አገልግሎት ለውጦ አገልግሎት ለውጥ ሊደረግለት ከሆነ ያንን በህገወጥ መንገድ የሄደበትን ወደ ህጋዊ ማምጣት ከፈለገ ሁለቱም ተግባራዊ ይሆናሉ ማለት ነው። አንደኛ አገልግሎት ያለ ፍቃድ በመቀየሩ ምክንያት በአዋጅ 162 ህዝባሩ 2016 አንቀጽ 54 መ አንቀጽ መሰረት አንድ ፐርሰንት ይቀጣል ከጠቅላላ ዋጋ ወይም ከህንፃው። ከዛ ቀጥሎ ደግሞ ይሄ በአማካይ የጨረታ ዋጋ ወቅታዊ አማካይ የጨረታ ዋጋ መነሻ በማድረግ ደግሞ 30 ፐርሰንት ከፍሎ የሊዝ ውል ይዋዋላል። ካርታው ወደፍ የሚፈልገው አገልግሎት ይቀየርለታል፣ የሊዝ ውል ይቀየርለታል። ከዛ ለቀሪው ዘመን ያንን አገልግሎት እየተጠቀመን ትሄድና ክፍያው በሀያ ዓመት እንዲያጠናቀቅ ተደርጎ ስሌቱ ይቀመጣል ማለት ነው። ይህ አሁን ገዥ የሆነው ከረንት ያለው ህግ የሚያሳየው ነው። አንቀጾችንም እንትንምስል ነው። ለመኖሪያ አገልግሎት ተሰጥቷቸው ካርታም ለመኖሪያ አገልግሎት ሆኖ ነገር ግን አንዳንዶቹ ሙሉ በሙሉ ወደ ንግድ ቀይረውታል። አንዳንዶቹ ደግሞ በከፊል መኖሪያና ንግድ አድርገው እየተጠቀሙበት ያለ ነው። የተለያዩ የንግድ አይነቶች ሱቆችም ስጋ ቤቶችም፣ ሆቴሎችም፣ ፔንሲዮኖችም የተለያዩ ሸቀጦችን እየተገለገሉበት ያለው ሁኔታ ነው ያለው። ስለዚህ እንደዚህ አይነት አገልግሎቶች በስፋት ቢሆንም በጣም ጥቂት በሚባል መልኩ ለኢንዱስትሪ ተሰጥቷቸው ከዛው የተወሰነ ከፋዩን ቆርጠው ለትምህርት ቤትም ለሌላ ማምረቻ ከማምረቻው ውጪ ለሆኑ አገልግሎቶች ለሰርቪስም እየተጠቀሙበት ያለው ሁኔታ ነው እያጋጠመን ያለው በአብዛኛው ሲታይ ግን ያው ኦልሞስት ሁሉም በሚባል ደረጃ እስካሁን ድረስ 39 ባሌስታዎች ናቸው አገልግሎት ለውጥ አድርገው ለይተን በቢሮ ደረጃ ጸድቆ እንዲተገበር የተላከው። ከነዚህ ውስጥ ከ900 በላይ መኖሪያ የነበረን ወደ ቅይጥና ወደ ሙሉ በሙሉ ወደ ንግድ የቀየሩ ናቸው። ህጉም የሚለው 30 ፐርሰንቱ በአንድ ጊዜ ልክ እንደ ከፈለ አገልግሎት ለውጠ ተግባራዊ ይደረግለታል ነው የሚለው ነገር ግን የህብረተሰቡ ጊዜ ይሰጠን ብሎ ባቀረበው ጥያቄ መሰረት በአስተዳደራዊ መንገድ እስከ ዘጠኝ ወር ከፍሎ የሚያጠናቅቁበትን እስከ ግንቦት ሰላሳ ድረስ እድሉ ሰጥተዋል። አሁን በዚሁ አግባብ ብዙ ተገልጋዮች ወደ ተግባር እየገቡ ናቸው። እስካሁን ድረስ ብዙዎቹ እየከፈሉ ናቸው። ደንብ ቁጥር 162 ህዝባር 2016 ከአገልግሎት ለውጥ ጋር በተያያዘው አንቀጽ 54 56 55 እና 56 የነበረው የማብራሪያ ጊዜያችን በዚሁ እያበቃን፣ ሌላ ጊዜ በዚህ ዙሪያ የሚፈለጉ ማብራሪያዎች ካሉ ተመልሰን እንመጣለን። አመሰግናለሁ።